ስፍራህን የሚቀይር የእግዚአብሔር እጅ እየመጣ ነው። ስፍራሽን የሚቀይር የእግዚአብሔር እጅ እየመጣ ነው። ከጎናችሁ ያለውን ሰው ነካ አርጉትና ስፍራህን የሚቀይር የእግዚአብሔር እጅ እየመጣ ነው በሉት። ይሄ ሰላሳ ቀን ውስጥ የማንም አሻራ ሳይኖር ስፍራችን ይቀየራል። ማንም ሳይደግፈን፣ ማንም ሳይረዳን፣ ማንም ከኛ ጋር ሳይቆም እግዚአብሔር ብቻውን ስፍራችንን ይቀይራል። ንገሩት! ከጎናችሁ ያለ እግዚአብሔር ስፍራህን ይቀይራል በሉ። አሜን። መጽሐፍ የያዛችሁ ዘፍጥረት ምዕራፍ ሃያ አራትን አውጡልኝ። ይህንን ቃል ላገልግላችሁ በእግዚአብሔር ዓላማ፣ በእግዚአብሔር እቅድ፣ በእግዚአብሔር ፕሮግራም ወደ እኛ ቤት በነዚህ ቀናቶች በነዚህ ሳምንታቶች በዚህ ሶስት ሳምንታቶች የእግዚአብሔርን ማዳን የምታዩበት ሳምንት ይሆናል። ንገሩት ከጎን ከጎን ያለውን ሰው የእግዚአብሔርን ማዳን ታያለ በሉት። ዛሬ እዚህ ቤት አይተ ተወጣለ በሉት። ኢየሱስ ለዘላለም ጌታ ነው። አሜን አሜን። አገኛችሁት ስፍራው ዘፍጥረት ምዕራፍ 24 ላይ ከቁጥር ሃምሳ ጀምሮ ያለውን አንብብልን ላባና ባቱኤልም መለሱ እሺ እንዲህም አሉ እሺ ነገሩ ከእግዚአብሔር ዘንድ መጥተዋል ቆይ ነገሩ ከማን ዘንድ ንገሩት ከእግዚአብሔር ዘንድ መጥተዋል ባሉሽ ከእግዚአብሔር ዘንድ መጥተዋል እሺ ቀጥልልኝ ክፉም በጎም ልንመልስል አንችልም ርብቃ እነዋት በፊትናት ይዛሃት ሂድ እግዚአብሔር እንደ ተናገረ ለጌታ ልጅ ሚስት ትሁ ነው። የአብርሃምም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ለማን? ለእግዚአብሔር። እሺ። ሎሌው የብርና የወርቅ ጌጥ ልብስ አወጣ፣ ለርብቃም ሰጣት። የከበረ ስጦታ አለ ወንድሟና ለእህቷ ቀረበ። እርሱም ከእርሷ ጋር ያሉት በሉ ጠጡ ከዚያም አደሩ። ማልደው ተነሱና ወደ ጌታዬ እሄድ ዘንድ አሰናብቱኝ አላቸው። ወደ ማን? ወደ ጌታዬ። ወደ ጌታዬ ያዟት። እሺ። ወንድምና እናቷም ብላቴናይቱ አንድ አስር ቀን ያህል እንኳ ከእኛ ዘንድ ትቀመጥ። ስንት ቀን? አስር ቀን አስር ቀን ትቀመጥ። እሺ። የሚያስቀምጥ መንፈስ ትሄዳለች አሉ። እሺ። እርሱም እግዚአብሔር መንገዴን አቅንቷልና አታዘግዩኝ፣ ወደ ጌታዬ እሄድ ዘንድ አሰናብቱኝ አላቸው። እነርሱም ብላቴናይቱን እንጥራ፣ ከአፏም እንጠይቅ አሉ። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽን አሏት። እርሷም እሄዳለው አለች። እህታቸውን ርብቃን፣ ሞግዚቷን፣ የአብርሃምን ሎሌ ሰዎችን አሰናበቷቸው። ርብቃንም መረቋትና አንቺ እህታችን እልፍ አእላፋት ሁኚ፣ ዘርሽን የጠላቶችሽን ደጅ ይውረስ አሏት። እስቲ የእግዚአብሔር ጉብኝት ምዕራፍን ይቀይራል በሉስ። ቀኝ እጃችሁ ከፍ አርጉና፣ የእግዚአብሔር ጉብኝት ምዕራፍን ይቀይራል በሉስ። አሁን ወንድማችን ፓስተር አቤ ያነበበበት ክፍል ላይ የሚገርማችሁ ነገር ይህንን ቃል ብዙ ጊዜ እዚህ ቤት ውስጥ ኮንፌስ እናደርጋል፣ እናውጃለን፣ እናወራለን እና ዛሬ እዚህ ቤት ውስጥ የመጣችሁ ይሄ የወሩ የመጀመሪያው ሳምንት የወሩ የሁለተኛው ቀን ላይ ያለ ነው። የወሩን ሀይልና የወሩን ፓወር ለመጠቀም የመናፍስቱም አለም ዴይ ቱዴ ፋይት ያደርጋል። እየሰማችሁኝ ነው። እኛ ወራችን ላይ እንደምናውጆ እነሱም ያውጃሉ። በዚህ ወር እንደዚህ እንሆናለን፣ በዚህ ወር እንዲሆናል፣ በዚህ ወር ውስጥ እንደዚህ እያሉ ፕሮፖዛል ቀርጾ ይሰማራል። በዚህ ወር ውስጥ ህዳር የተባለ ወር ውስጥ የመጣችሁ ሰዎች የምናገርበት ርዕስ እንደዚህ የሚል ርዕስ ነው፣ የእግዚአብሔር ጉብኝት ስፍራን ይቀይራል ነው። አጠገባችሁ ያለውን ሰው በእግዚአብሔር ጉብኝት ስፍራ ይቀየራል በሉ። የሚገርማችሁ ነገር ይሄ የማን ሎሌ ይለዋል? የይስሐቅ ሎሌ ወይም የአብርሃም ሎሌ ለማን? ለይስሐቅ አብርሃም ከመሞቱ በፊት ከመሰብሰቡ በፊት የአደራ መልእክት ነው የተቀበለው ለልጄ ለማን ለይስሐቅ ከወገኖቹ መካከል ምን እንድትሆነው ሚስት እንድትሆነው ሂድና አምጣለት ብሎ ነው ማን አደራ የሰጠው አብርሃም አብርሃም ለሎሌ የሰጠው ማለት ነው የሚገርማችው ነገር ይህ ሎሌ የአብርሃምን አደራ ይዞ ወደ ሶሪያ ምድር ወደ ላባ ቤት መጣ ከዛ ከላባ ልጆች መካከል ቆንጂዬ መልከ መልካም የሆነች ማን የምትባል ርብቃ የምትባል አንድ ወጣት ልጃገረድ ነበረች ይላል። የሚገርማችሁ ነገር ይህ ሎሌ በምሪት በእግዚአብሔር ምን ብሎ ነው የወጣው? የአብርሃም አምላክ ከፊቴ ውጣ፣ ለባሪያ ሚስት የምትሆኗ ልጅ ከፊቴ አዘጋጅልኝ፣ ይዤ እንድመጣ እርዳኝ ብሎ ነው የወጣው። ምሪት ተከትሎ ስለወጣ እግዚአብሔር እንደ ምሪት ምን አዘጋጀለት ሚስት ለይስሐቅ ሚስት ምትሆን ማንን? ርብቃን አዘጋጅለት። ውሃ በሚቀዱ ሴቶች መካከል አገኛት። ወደ ቤትሽ ይዘሽኝ እጂ፣ ልቤ አርፏል። ከአንችና ከቤተሰብሽ ጋር ማወራው ነገር አለ። ለአንችና ለቤተሰብሽ ምን አምጥቻለሁ? በረከትና ስጦታ አምጥቻለሁ። አቤት አቤት! ይሄ ሎሌ ከይስሐቅ ወይም ከአብርሃም ቤት ሲወጣ በባዶ እጁ አልወጣ። ሊዟት ለሚመጣ ሚስት ለይስሐቅ ምትሆኗ ለምትሆኗ ሴት ምን ይዞ ነው የመጣው? ስጦታ ይዞ ነው የመጣው። በዚህ ሰላሳ ቀን ስጦታ የያዘ መልአክ ያገኛችኋል። አራ ግድ የለህም። እጅግ ከፋርና አሜ ፐለይ ስጦታ ይዞ ነው የመጣው። በግመል ስጦታ ጭኖ ነው የመጣው። ፓወርፉል የሆነ ስጦታ እግዚአብሔር አምላክ ምስክሬ፣ በዚህ ሰላሳ ቀን የሆነ እንጅል የሆነ መልአክ ወደ ቤታችን ስጦታ ይዞ ይመጣል። ስፍራችንን የሚቀይር ሰፈራችንን የሚቀይር ቦታችንን የሚቀይር የእግዚአብሔር መልአክ ይመጣል። እጃችሁ ከፍ አርጉና የጉብኝት ቀኔ ነው በሉ ሲያኔ። ይህው ስሙኝማ፣ የሚገርመኝ ቃል ቢኖር ይሄ ቃል ነው። ቁጥር ሃምሳ አንድ ጀምሮ ያለው ቃል ወንድሜ ያነበበው ክፍል ላይ የሚገርማችሁ ነገር ሦስት አራት ትላልቅ ነገሮች እዛ ክፍል ውስጥ ተካሂደዋል። ይህ ሰው ልክ ርብቃን እንዳያት ወደ ቤቱ ይዛ ሄደች ለእናቱና ለአባቱ እጅ ነንሳ ከአባቴ ከባራ ከማን ነው አብርሃም ቤት ለልጄ ለይስሐቅ ለልጁ ለይስሐቅ ሚስት እንድትሆን ተልቄ ነው የመጣሁት ልጃችሁን ይዤ ሊሄድ ነው ጠየቃቸው ከዛ እነዚህ ላባና ቤቱ ውስጥ ያሉትን አናገራቸው ላባ ከእግዚአብሔር ዘንድ መጥቷልና ልንከለክል አንችን ከማን ዘንድ ከእግዚአብሔር ዘንድ ወዳጆቼ በዚህ ከፀሐይ በታች በምድር ላይ ያሉ ሁሉ ነገር ላይ እግዚአብሔር ዳሪቻን አበጀላቸው ይላል። የሰው ሰራሽ ሁሉ ነገር ላይ ገደብ አለ። የእግዚአብሔርን ነገር ግን የሚገድብ የእግዚአብሔርን አሰራር የእግዚአብሔርን ሉዓላቢነት የሚቋቋም ማንም ኃይል ምንም ኃይል በምድር በሰማይ ይሁን በየትኛውም አቅጣጫ ከእግዚአብሔር ዘንድ የመጣ ነገር አይከለከልም የሚል ሰው ካለ ጮሆ አሜን ይበላይ። ከእግዚአብሔር ዘንድ ምን መጥቷልና ልንከለክለው። በዚህ ሰላሳ ቀን ከአሪያ የሚመጣ ከእግዚአብሔር ዓለም የሚመጣ ነገር ማንም በሉኝ የማይከለክለው በር እግዚአብሔር ይከፍታል እ የማይዘጋ በር ይከፈታል በሉ፣ እጃችሁ ከፍ አርጉና የማይዘጋ በር ይከፈታል በሉ፣ ስጋ ለባሽ የማይከለክለው አልሰማችሁ፣ ማን የማይከለክለው? ስጋ ለባሽ የማይከለክለው? ከፀሐይ በታች በምድር ላይ ማንም ሊያስቆመው የማይችለው የእግዚአብሔርን ጉብኝት ታያላችሁ። እስኪ ከጎናችሁ ያለውን ሰው የእግዚአብሔርን ጉብኝት ታያለ በሉት እና እንደዚያ ከእግዚአብሔር ዘንድ መጥቷልና ልንከለክለው አንችልም። ከማን ዘንድ ስለመጣ ከእግዚአብሔር ዘንድ ስለመጣ ልንከለክለው አንችልም ማለት አንደኛ ይሄ ነው። ሁለተኛ ልጅቱን እንጥራሉ። የልጅቱን ደግሞ ዳሪ ወይም የልጅቱ የልቧን ሐሳብ ጠየቋት። ልጃችን ርብቃ ከዚህ ሰው ጋር ትሄጃለሽ ብሎ ሲጠይቋት ምን ብላ መለሰች? አዎ ሄዳለሁ። ምን አታርጉ አታ ዝግዩ ሁለተኛዋ መልስ እንደዚህ ነው። አዎ ይሄዳለሁ። ወዳጆቼ ለካ የእግዚአብሔር ጉብኝት ምዕራፍ ይቀይራል። ለካ የእግዚአብሔር ጉብኝት የእናትንና የአባትን ፍቅር አሸንፎ ያስወጣል። የቤተሰብ ፍቅር የአባት የእናት ፍቅር ገድ ምንድነው እስከማይገድባት አሳዳጊዎቿን እንኳን ፊት ለፊቷ ላይ አስቀምጣ አይ ከዚህ ሰው ጋር ነው መሄዱ አለች። ትሄጃለሽ? አረ አንድ አስር ቀን ተቀመጪ። ኖ ኖ ኖ ኖ ከዚህ ሰው ጋር ይሄዳል አለች። ዋይ ብሎ ሲጠየቋል። እልፍ ወደሚሆንበት ሰፈር፣ ታሪኬ ወደሚቀየርበት ሰፈር፣ ስሜ ወደሚቀየርበት መንደር፣ እንዲህ ብዬ ልጸልይላችሁ ዛሬ በኢየሱስም መታወቂያችሁ ወደሚቀየርበት ሰፈር እግዚአብሔር ጎትቶ ያውጣችሁ። ማን ነው አንድ ሰዎቹ ከፍ አርጎ አሜን። እጅ ሰርጋና አሜን። ወገኖቼ፣ አጠገባችሁ ያለውን ሰው የእግዚአብሔር ጉብኝት በሉት ሲ ታሪክህን ይቀይራል፣ በሉ ስምህን ይቀይራል፣ በሉ አድራሻህን ይቀይራል፣ በሉ ሽታህን ይቀይራል፣ በሉ። የሆነ ሰው ዛሬ የእግዚአብሔር ጉብኝት መጠሪያውን ሲቀይር አያለሁ። እጅ ከፍ አርግና መጠሪያ ይቀየራል፣ በሉ። እሺ እግዚአብሔር ሲጎበኝ ብድግ በሉ። እግዚአብሔር ሲጎበኝ፣ እግዚአብሔር ሲያስብህ፣ እግዚአብሔር ሲመለከትህ፣ እግዚአብሔር ሲያይ ጌታ ምስክሬ ነው ምላችሁ ለሰፈር ለከተማ እግዚአብሔር መፍትሄ ያደርጋል። እስ እጃችሁ ከፍ አድርጉና እግዚአብሔር መፍትሄ ያረገኛል በሉ። እግዚአብሔር መፍትሄ ያረገኛል በሉ። እንዴ ያለች ሊሂድ ምን አታርጉኝ አታዘግኝ። ጳውሎስ ከኢየሩሳሌም ሳይነሳ በፊት ሮም በአግሪጳ ፊት ቆሞ ወንጌል እንደሚመሰክር እግዚአብሔር ተናግሮት ነበር ይላል ልክ ከመነሳቱ በፊት በዚህ ጉዞ ላይ ጥፋት አለ፣ ምን አለ ብሎ ለካፒቴኑ ቢነግሮም ሊሰማው አልቻለም ነበር። ፋይናሊ የሚገርማችሁ ነገር 27ኛው ምዕራፍ ላይ አብራቂስ የሚባለው ንፋስ ተነስቶ 14 ቀን በሞትና በሕይወት መካከል ሆኖ ማላጢያ የተባለች አንድ ደሴት ደረስን ይላል። አብራቂስን አልፈን ደረስን። ግን የሚገርማችሁ ነገር የሰማው ቃል ነበር። የት ትደርሳለ? የሚል ቃል ሮም፣ ሮም። ግን አብራቂሱ መንገድ ላይ ሊያስቀረው ነበር። የተነሳው እግዚአብሔር ጥግ ላ አደርሳለሁ ብሎ ተናግሮ መሃል ላይ ጥሎ የሚሄድ አምላክ አይደል። ሚገርም በደና በደረስንም ጊዜ ብርድ ስለነበረ ብዙ ጊዜ ስለምታቆት ይህን ቃል እሳትን ሳቀጣጥል ከእሳት ውስጥ ምን አወጣ ይላል። እፍኝቷ አወጣ። ምን አደረገችኛ? ሌላ ነደፈችው ይላል። እና በሱ ምክንያት የተሻገሩ እነዛ ነፍሰ ገዳዮች፣ ሌቦች ሁሉ፣ እስረኞች ሁሉ፣ ታራሚዎች ሁሉ ምን አሉት? ይሄ ሰውዬ በደና ቢሻገርም የአምላክ ፍርድ ምን አላረው አልተውም ብሎ ተነጋገሩ ይላል። ሊወርቅ ነው የሰውዬ፣ በቃ ሮም ሳይደርስ ሊቀበር ነው እያሉ ተነጋገሩ ይላል። እሱ ግን እፉኝቷ ምን አደረጋት? እባብቷን አራገፋት ይላል። አጠገብ ያለውን ሰው ነካ አርጎና የሚያደክምን የሚያዘገይን አራግፈ ትደርሳለህ በሉት። እስቲ እጃችሁ ከፍ አርጉና አራግፌ አራግፍ እደርሳለሁ በሉ ሦስት ጊዜ አራግፌ የመጨረሻ ድገሚስ። የመጨረሻ በሽታን አራግፎ ኃጢአትን አራግፎ የቤተሰብን መርገም አራግፎ ጭንገፋን አራግፎ አራ በጌታ በጌታ በጌታ እጃችሁ ከፋርሁና አራግፌ ደርሷለሁ በላይ። ወዳጆቼ እንዳንደርስ የሚከለክሉን ብዙዎች ናቸው እንዳንደርስ እግዚአብሔር ወደ አልን ስፍራ እንዳንደርስ እግዚአብሔር ወደ ተናገረን ቦታ እንዳንደርስ እግዚአብሔር ወደ ማለዳ ላይ ወደ አወራን ቦታ እንዳንደርስ የሚከለክሉን ብዙ ነገሮች አሉ። እግዚአብሔር ግን እንደዚህ ይልሃል፣ ምንም የሚከለክል ነገር ቢኖርም መድረስህ አይቀርም። አጠገብ ያለውን ሰው እግዚአብሔር ያደርሳል በሉት። ድገሙና በሉት። ቁጥር 27 እንዲህ ይላል፦ እርሷንም ብላቴናንም እንጥራ ከአፏ ምን እንበል፣ እንጠይቃሉ ርብቃን፣ ጠየቋት ከዚህ ሰው ጋር ትሄድ ያለሽ አለዋል። እርሷም እሄዳለሁ። አጠገባችሁ ያለውን ሰው እሄዳለሁ በሉት፣ አልቆምም በሉት። የሚያስቆሙ ነገሮች ስለሌሉ አ አልሰማችሁ ምን የማይሉ ነገሮች፣ የሚያስቆሙ ነገሮች ስለሌሉ አይደለም እያገለገልን ያለ ነው። ብዙ የሚያስቆሙ ሀሜቶች፣ ብዙ የሚያስቆሙ ሰልፎች፣ ብዙ የሚያስቆሙ ምኖች፣ ሰልፎች፣ ቻሌንጆች፣ መከራዎች አሉ። ግን በእነዛ ሁሉ ውስጥ እግዚአብሔር እያስቀጠለን እያስጓዘን። አረ አሜን አሜን። አጠገባችሁ ያለውን ሰው አልቆምም፣ እሄዳለሁ በሉስ። እሄዳለሁ አለች። ለማን ነው ያለችው? ይህንን መልስ ለቤተሰቧ ነው። እሄዳለሁ፣ ለእናቷ፣ ለአባቷ እሄዳለሁ ከማ ጋር ከሎሌው ጋር እሄዳለሁ ከዚህ ሰው ጋር እሄዳለሁ ከዚህ ሰው ጋር እሄዳለሁ መቆም አልፈልግም ከዚህ ሰው ጋር ከእናንተ መቆም አልፈልግም እሄዳለሁ ወዳጆች የእግዚአብሔር ዛሬ እንዲህ ነው እያላችሁ ያለ ተንቀሳቀሱ አትቁሙ አንድ ቦታ ውስጥ እንደ ከተረ ኩሬ ውሃ አንድ ሰፈር አትቁሙ በአንድ መንደር ውስጥ አትያዙ በአንድ ነገር ውስጥ አትያዙ ተንቀሳቀሱ ነው እግዚአብሔር እያላችሁ ያለ ዘዳግም ምዕራፍ ምዕራፍ 1 ቁጥር 45 ላይ እግዚአብሔር 40 ዓመት ሙሉ በአንድ ተራራ ስር አንድ አይነት ምግብ፣ አንድ አይነት ስፍር፣ አንድ አይነት አለባበስ ውስጥ አንድ አይነት ኔትወርክ ውስጥ እየዞሩ ያሉትን እስራኤላውያንን መጣና እንደዚህ አላቸው፣ ተንቀሳቀሱ። ይበቃቸዋል፣ ይህንን ተራራ ምን ማለት መዞር ይበቃቸዋል። ተንቀሳቀሱ አላቸው እግዚአብሔር። እግዚአብሔር ከማ ጋር ነው የሚንቀሳቀሰው? ከሚንቀሳቀሰው ሰው ጋር ነው የሚንቀሳቀሰው። ወዳጆቼ ዛሬ እዚህ ቤት ውስጥ የመጣችሁ እግዚአብሔር እንደዚህ ነው የሚላችሁ ተንቀሳቀሱ፣ ተራመዱ። አጠገብ ያለውን ሰው ተንቀሳቀስ፣ ተራመድ በሉት። ስትራመድ በሉት ሲ ስትንቀሳቀስ እግዚአብሔር አብሮህ ይንቀሳቀሳል። ዛሬ ለአንድ ሰው ይህን ትንቢት እናገራል የሚያዘገይህ መንፈስ ይመታ፣ የሚያስተጓጉልህ መንፈስ ይመታ፣ የሚጎትትሽ መንፈስ ይመታ። እቺ ሺ ከፍ አርግና ተመጣ በለኝ። አ ሁለት የመጨረሻ ምን አለች አቤ ርብቃ እሄዳለሁ? ምን አትበሉኝ ቴጃለች ስሏት አዎ እሄዳለሁ? ከዛ ቁጥር ሃምሳ ዘጠኝ እንዲላል እህታችን ርብቃ ሞግዚቷንም የአብርሃም ሎሌ ሰዎችንም ምን አደረጓቸው? አሰናበታቸው ይላል። ዛሬ እናንተ ለመሸኘት ነው የመጣሁት። እስቲ አጠገብ ያለው ሰው ነካ አርግና። አቤት አቤት! ሁለት ደቂቃ እኮ ነው የምናገረው። ግን አጠገባቸው ያለው ሰው የተቀመጠም ሰው ካለ ተነሱና ያዙትና ከማይመጥን ሰፈር ትሰናበታ፣ አለበለዚያ ወደ ክብርህ ወደ ሙላትህ ወደ ሞገስህ ወደ ሰልክህ ወደ ተከፈተው በር ለሰው በረከት ወደ ምትሆንበት ሰፈር ዛሬ በኢየሱስም እግዚአብሔር ያሰናብታል። ያምን ሰው ካለ ይሸኙኛል ይበለኝ። ድገምና ይሸኙኛል በለኝ። ለሁለት ሰው ሲጨብጡትና ይሸኙኋል በሉት። ወደ ሞገስ ወደ በረከት ወደ ስኬት ወደ ተከፈተ በር ይሸኙኋል። እጃቸውን በአፋቸው እየጫኑ ኢየሱስ ጌታ ነው። እስ አንድ ሰው ጮኸ አሜን። በዚህ ሳምንት የእግዚአብሔር ጉብኝት ታሪክን ይቀይራል። የእግዚአብሔር ጉብኝት ስም ይቀይራል። የእግዚአብሔር ጉብኝት መታወቂያን ይቀይራል። ጮኋችሁ አሜን በሉኝ፣ በኢየሱስ እዚህ አንዴ ከእኔ ጋር የእግዚአብሔር ጉብኝት በሉ ስሜን ይቀይራል። የእግዚአብሔር ጉብኝት በሉ ታሪክ ይቀይራል። የእግዚአብሔር ጉብኝት በሉስ አድራሻ ይቀይራል። ኦፎሌ ው ልጠቅልል ሐሳቤ የእግዚአብሔር ጉብኝት ምንን ይቀይራል ነው ያልኳችሁ? አድራሻን ይቀይራል። የርብቃ አድራሻ የተቀየረው በእግዚአብሔር ጉብኝት ነው። ወዳጆቼ ሰው እንኳን ሰውን ሲጎበኝ የሰውን አድራሻ ይቀይራል። ሰው እንኳን ስጋ ለባሽ። እግዚአብሔርን የሚያክል መለኮት አምላክ አንተ ቤት መጥተው የአንተን ታሪክ እንዴት አይቆይም። ከዘፍጥረት እስከ ራእይ እግዚአብሔር መጥተው የጎበኛቸው ሰዎች ታሪካቸው ተቀይ ማኑኤል ትዝ ይላችሁ። ማኑኤል ቤት የመጣው መልአክ እንጅል ትዝ ይላችሁ። መካንነት የሚለው ምዕራፍ እኮ ነው የቀየረው። በምንድንም ምዕራፍ የተቀየረው በእግዚአብሔር ጉብኝት ነው የተቀየረው፣ በእግዚአብሔር ምረት ነው የተቀየረው። መካኗ እኮ ወለደ ችላል። እሂዱ ዘካርያስ ቤት የመጣው መልአክ የእግዚአብሔር ጉብኝት፣ ይሄ መለኮታዊ ጉብኝት ይባላል። አሮጊቷ እኮ በባለቀ ሰዓት በባከነ ሰዓት እኮ ወንድ ልጅ ወለደች ይላል። እዚህ ቤት ውስጥ ያላት የርብቃ ቻፕተር፣ የሚገርማችሁ ርብቃ እኮ መታ የገባችሁ የኢየሱስ ግንድ ውስጥ እኮ ነው። አልሰማችሁ? ዛሬ እግዚአብሔር ቻፕተራችንን ይቀየር። እኔ አላቅም ለማን እንደሆነ። እኔ እኮ ለማታ ስላየሁት ይህን ነገር እንጂ እንደሰውኛ የተዘጋጀሁት መልእክት ነበረ ይላገለግላችሁ ጌታ ኢየሱስ ምስክሪ ነው። ምላችሁ ከዚህ ፕሮግራም በኋላ የሚያውቋችሁ ይርሷችሁ። አራ አንድ ሰው ጮሆ አሜን ይበለኝ። እስ አንድ ሰው የኔን የሚል አሜን ወስጅ አለው። በል ኦፎሌ። አንደኛ የርብቃ ጋ የመጣው ያ ሎሌ ስፍራውን ያስቀየራት። በእግዚአብሔር ጉብኝት ምን ይቀየራል? ስፍራ ይቀየራል። ሁለተኛ ያ ይዞ የመጣው ሎሌዮ ይዞ የመጣው ኮሊንግ ጥሪው የርብቃን አዘግዩ መንፈስ ነው ያስመታላት። በእግዚአብሔር ጉብኝት ምን ይቀየራል? ካል አዘግይ መንፈስ ይመታል። ማለት ዛሬ በእግዚአብሔር ጉብኝት ያዘገያችሁ መንፈስ የቤተሰብ ይሁን፣ ከእናንተ ሰፈር የወጣ ይሁን ዛሬ ይመታል። እጃችሁ ከፍ አድርጉና ዛሬ ይመታል በሉ። ይሄ ዲሌን መንፈስ ቀላል እንዳይመስላችሁ። ስፒሪት ኦፍ ዲሌ አደገኛ ስፒሪት፣ ዴይ ቱ ዴይ መጸለይ ያለባችሁ ስፒሪት። ምንድን ነው ካልከኝ፣ ስፒሪት ኦፍ ዲሌ። ከትዳር ዓለም፣ ከስኬት ዓለም፣ ከፎስ ዓለም፣ ከበረከት ዓለም ከሚያዘገዩ ነገሮች መካከል አንዱ ምንድን ነው ካልከኝ፣ ስፒሪት ኦፍ ዲሌ እና ለዚህ ነው ቤተሰብ ተሰብስቦ ነው አንድ አስር ቀን ቆይ ስለዋል ነው አለች በፍጹም አለ መዘግየት አልፈልግም። ዛሬ መቃወም ያለብን መንፈስ አንዱ የድሌን ስፒሪት የሚያዘገይን መንፈስ መምታት ነው ያለ። አንደኛ ሰውን የሚያዘገየው ስፒሪት የቤተሰብ ከርስ ነው። አልሰማችሁ? የማን ከርስ ነው? የቤተሰብ ከርስ። ሰቆቃ ኤርምያስ ላይ ምን ይላል? የአባቶችን ኃጢአት በልጆቻቸው ጫንቃ ላይ አስቀመጥኩ ይላል። ለካ አባቶች የሰሩትን በደል ልጆችን ያወራ አባት፣ አያት፣ ቅድመ አያት የሰራውን አንተን የምታወራሩ እየጠራህ ማፍረስ አለ። እየጠራህ ማስቆም አለ። ብዙዎቻችን በፋሚሊያችን በሚመጣ ከርስ መድረስ ካለብን ነገር አልደረስም፣ ዘግይተናል። ወጣው እኮ ተሳካልኝ እኮ እጄ ላይ ገባ እኮ ወደ ሆነ ሌቭል ወጣው ስትይ ወደ ኋላ የሚጎትትሽ መንፈስ አናቱ ይመታ ንገሮ በኢየሱስም ሰብሬ እወጣለሁ በለው። እጅሽ ከፋርጊና በኢየሱስም ሰብሬ እወጣለሁ በለ። በቤተሰብ በፋሚሊ ከርስ ወደኋላ የምትጎተቱ ሰዎች ጠላት ወደኋላ የሚጎትታቹ ጠላት ወደኋላ የሚስባቹ ሰዎች ለምን እንደማወራ ላውቅ። ዘር ማንዘርሽ ላይ አለ እየተንከባለለ መጥቶ አንቺን የሚጎትትሽ ዛሬ ከላይሽ ላይ ይሰበራል። እጅግ ከፍ አርግና ሰብሬ ወጣለው በለኝ። ለምንድን ነው ዝም የምትለው? ሰብሬ ወጣለው በለኝ። የመጨረሻ አንድ አስር ቀን ምን በይ ነው ያሏት? ንገሩን። አንድ አስር ቀን ከእኛ ጋር ታ ነው ኖ በተቃወምኮ ጊዜ አይደል የሚለው ቀንበሩን ከአንገት ላይ ምን ትለዋለህ? ትሰብሮ አለ ኖ ብለ ስለዚህ፣ ዛሬ ኖ ብለን ነው የምንወጣው። ኖ ያሉ ሰዎች እኮ ነው ስፍራቸው የተቀየረ አደለን? ኖ ሲ አጠገባቸው ያለው ሰው አልዘገይም በሉት፣ ጨብጡትና አልዘገይም። እኔ እንዲህ ብዬ ነው ዛሬ ምጸልይልሽ፣ እግዚአብሔር ፊተኛ ያርግሽ፣ እግዚአብሔር ፊተኛ ያርግህ። አበዳሪ ያርክ ፊተኛ ያርክ የምታበላ ያርክ የምታበድር ያርክ። አንድ ሶጁ ከፋርጎ አሜ አሜን ብሎ ይውሰ ዋን ሚኒት እንዲህ እንዴ ታረጋላችሁ? እሺ። ከቀኝም ይሁን ከግራም ይሁን ከፊትም ይሁን ከኋላም ይሁን ከየትኛውም ማቅጣጫ እኛን ለማዘግየት የሚመጣ መንፈስ ካለ በመኝነት መንፈሳዊ ዓለም መኞቹን ነው የሚቀበለው ብድግ በሉና፣ ከአራቱም አቅጣጫ የሚያዘገይን ከቀኝ ከግራ፣ ከፊት አንስቻለሁ በለኝ፣ አንስቻለሁ ጨርሻለሁ፣ አንስቻለሁ በለኝ፣ አንስቻለሁ ለው ወራ ባጋሻ ታራባ ራባሻ ታራባ ጋሽ አራቦ ሴና ማሽ አንስቻ ለው በይኝናት። ጉውኝቴ እንዳይሆን የሚያዘገየኝ ብሌሲንግ እንዳይሆን የሚያዘገየኝ ወደ ብሬክ ስሩ ሰፈር እንዳልሄድ የሚያዘገየኝ አንስቻለሁ ለው በይናቴ የትኛውም ገደብ የእናቴን የአባቴን ዘራረግ የሚከተል ገደብ፣ ስበር ስበር ስበር ስበር ስበር፣ ከመንገዴ ላይ አንስቻለሁ። ፍሩት ወደ ፍሩትፉል ወደምሆነበት፣ ፍሬያማ ወደምሆነበት ሰፈር ወደ ውጤት አለበት ሰፈር ገባው ዛሬ ሰብሬ ገባው ዛሬ ሰብሬ፣ የሚያዘገየኝን መትቼ፣ የሚጎትተኝን መትቼ፣ ወደ ኋላ የሚስበኝን መትቼ ገባው ገባው ገባው። የሚሸፍነኝን፣ ማን ማነው? ማን ነው የሚጸልይ ሰው ቤሽ ስበሩ ስበሩ ስበሩ ስበሩ የሚያዘገይን የሚጎትተኝ ወደ ኋላ የሚያስቀይር ወደ ኋላ የሚስበኝ የቤተሰብ ከርስ ኔጌቲቭ ቃል ኔጌቲቭ ቃል ሰበርኩ ሰበርኩ ሰበርኩ። ኔጌቲቭ ዎርድ ኔጌቲቭ ዎርድ ኢን ማይ ኔም ኦፍ ጂሰስ ስበሩ ሰበርኩ። ከንቱ ፈዛዛ ቃል በፈዛዛና በእውነቴን ነው የምላችሁ። ስበሩ አንድ ዴቃ ሼላ ባጋስ እጃችሁ ገፋረው። እኔ ዛሬ አንድ ጸሎት ልጸልይላችሁ። ይሄ ህዳር ወር ዛሬ ይህን ትንቢት ተቀብሎ ለወጣ ሰው ወይ በአካል ወይ በስልክ ወይ እስከ ቤታችሁ እግዚአብሔር እኔን ቀብቶኝ ከሆነ ዛሬ እተነብያለሁ። ወደ ኋላ የሚጎትትን እግዚአብሔር ቆርጦ ወደፊት የምትሄድበትን የበሩን መዝጊያ ሰብሮ ለሚያቁም፣ ለማያቁም፣ ለሚሰሙም፣ ለማይሰሙም፣ ለሚወዱም ለማይወዱም መነጋገሪያ የሆነ በር ይከፍትልሃል መነጋገሪያ የሆነ በር ይከፍትልሃል። መነጋገሪያ የሆነ ቁልፍ ይሰጥሻል። ማኑ አንድ ሰዎቹ ከፋርጎ የሚወስድ መንገዳችሁ ላይ ያለው ሊሚቴሽን ይነሳ። መንገድ ላይ ያለው ሊሚቴሽን ይነሳ። የኀጢአት ሊሚቴሽን ይነሳ። የቤተሰብ መርገም ሊሚቴሽን ይነሳ። የበሽታ ሊሚቴሽን ይነሳ። ኔጌቲቭ ቃል ይነሳ። በኢየሱስም ይነሳ። ራፓፓፓፓራስ ድህነት ድህነትን ሸኛለሁ። ኃጢአትን ሸኛለሁ። በሽታን ሸኛለሁ። ሸኛለሁ። ሸኛለሁ። ሸኛለሁ። ሬፔቼኔ ፔካስ ታካባየ ሆቶቶቶቶቶኮቦስ ሸኙ፣ ሸኙ። ቀኝ እጃችሁን ከፍ አርጉና፣ እንዲ ብዬ ልጸልይ። የመጨረሻ መጨረሻ፣ ጌታ ቅድም ስላችሁ ሰማችኝ። ድንገት ብቻ መታወቂያችንን ይቀይራል ድንገት ብቻ መጠሪያችንን ይቀይራል። ድንገት ብቻ ስፍራችንን ይቀይራል። እኔ ጸልይልሃለሁ ዛሬ እንደ እግዚአብሔር እንደ ተቀባ ነቢይ እንዲህ ብዬ ትንቢት እናገራለሁ። ከሰለችህ ነገር ጋር እግዚአብሔር ያፋታሃል። ካደከምህ ነገር ጋር እግዚአብሔር ያፋታሃል። በአደባባይ ያበላሹብህን ነገር እግዚአብሔር በአደባባይ ይቀይራል። በአደባባይ የተናገሩትን ምላሳቸውን ያጥፋል። ስምህን እግዚአብሔር በሰዎች መካከል ከፍ ያደርጋል። መለኮታዊ ጉብኝት ወደ ቤታችሁ ይምጣ ዘካቱራ ያለበ